እኛ ሰልፊሾች አይደለንም። ጀነት ይጠብናል። እናንተንማ ይዘናችሁ አንሄድም አንልም። ጀነት ሰፊ ነው፣ ለሁላችንም ይበቃል። ኑ ንሂድ። እኛ የተንጠለጠልንበት የተሳፈርንበት ታክሲ ላይ ኑ ግቡ። ሰፊ ነው ታክሲው። እየተደጋገፍን እየተቻቻልን እስከ ጀነት ድረስ ቀጥ ብለን እንጓዛለን። አላህን ብቻ እየተገዛን እሱን ብቻ እርዳታውን እየጠየቅን ማለት ነው። ወደ እስልምና መምጣት፣ አሁን ዳሪያ ወደ እስልምና መምጣቷ እንዴት እውነተኛ እንደሆነ ምናምን ነገር ለማወቅ ከፈለገች አሁን ሻሃዳ ስትይዝ፣ ልክ ሻህዳ ይዛ በጨረሰችበት ቅጽበት ከላይ ወዲ አውልቃ የጣለችው ነገር አለ፣ አውልቃ ማለት ነው። በቃ አሽቀንጥራ ጥለዋለች፣ አሽቀንጥራ ማለት ነው። ምን አለች? እኔ ማንንም አላመልክም ከአላህ በቀር አለ ወላሂ አላሁ አክባር አላሁ አክባር። ከአለማቱ ከአንዱ ጌታ በቀር ማንንም ላይ አለመካም አለች። ማንም ላይ አለመጀንም አለች። ማንም ላይ እሱ ብቻ ይበቃኛል አለች። እኔ አላህ ብቻ ይበቃኛል እሱን ከያዝኩኝ እሱን ካመለኩኝ እድናለሁ፣ እንቅልፌን በሰላም እተኛለሁ ብላ በቃ ይህንን ያደረገችው ሌላ ነገር አይደለም። እና ሰዎችን ወደ እስልምና ስንጣራ ይህንን የዓለማቱን ጌታ ኑ ተገዙት። በብቸኝነት በፈጣዊነቱ ላይ በእዝነቱ ላይ በሩኅሩኅነቱ ላይ ሁሉም በአድራጊነቱ ላይ የተብቃቃ ባወቃችሁት ቁጥር የበለጠ እየወደዳችሁት የበለጠ ለሱ መገዛታችሁ የበለጠ የሚያስደስታችሁ ልባችሁ ሁልት ብሎ ረጋ ብላችሁ የምትራመዱበት ዲን እስላም ብቻ ነው።